አይ በቃ ይሄ ፍቅረኛ ይሁኝ ብሎ ሳይሆን በቃ ኖርማል ያወራን በቃ ዝም ብለን አወራን በቃ ተግባባን ምን መጠያየቅ ምናምን የለም በቃ ተግባባን የመግባባት በቃ ዝም ብሎ መግባባት በተዋወቃችሁ በስንት ጊዜ ነው ወደ ግንኙነት ሄዳችሁት በጣም አጭር ጊዜ ነው ሶስት ወር ምናም ሆነ እሺ ግን ለሱ መውለ ምስቲ እንዳትጠቀሚ አርግዥ ብሎሻል ላይ ራሱ እኮ እንዲጠቀም ነው እኔ አሁን በዛ ሰዓት በጣም ይወፍራል ወይ ያቀጭጫል ምናምን ስለሚባል እኔ ያህል ምንም ስለ ህይወት ደግሞ እንትንም እውቀቱ ምንም አልነበረኝም፣ በሰዓቱ እና የራሱን እንትን በቃ ላችሁ ማህሌትዬ ተረገዘች። ማህሌት ስትረገዝ በሰዓቱ ማለትም ወዲያው ነው በእርግጥ ወዲያው ምንም አስራ አምስት ቀን ምናምን ሳይሆነኝ ነው ምታመም የጀመርኩት የሽታ ምናምን ሽንኩርት ሲሸተኝ ምናምን 15 ቀን ምናምን ስራ ማቆምኩኝ። እዛ እኔ እንደ ቀልድ የነገርኩት ነገርኩት በቃ እንደ ቀልድ ማለት ቀለል አድርጌ እስቲ የሚለውን ለመስማት ብዬ ቀለል አድርጌ ነው ነገርኩት በሰዓቱ ምንም ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው በጣም እሱ ነው ማለት ሁኔታውን አዝማሚያውን ሳየው ምንም ጥሩ ምላሽ እንደሌለው ገባኝ። ከሁኔታው ሊቀበልም አይችልም ሰው እንደሆነ መስተንግዞ ስትሰሪ የት እየኖርሽ ነበር? ቤት ተከራይተሽ? ዘመድ ቤት? የት እየኖርሽ ነበር? ቤት ተከራየው ራሴ። ከዛ በኋላ ቤት ተከራየው፣ ወደ መገናኛ አካባቢ ነው ገናኝ አካባቢ ቤት ተከራየው። ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው። ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል፣ በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራው ያለ በጣም እየታመምኩ መጣው። በጣም ታመምኩኝ። ሴትየዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆን የተረጋገጠ። ከዛ አሰሬ ደወለችለት ቢያንስ ተነጋገሩና ይህን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበረ እንግዲህ ወሩም ይሄ ወር ነው ጥቅምት ወር ነው። የዛሬ አስራ ሁለት አመት እሱ በሰዓቱ ነው እንደዛ በመሆን ሰዓት እሱ ገብርኤል ነበረ። ቁልቢ ቢ ገብርኤል ሊዝናና መጥቶ ማለት ነው ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ቢ ገብርኤል ነበረ። እሺም እምቢም አላለም፣ ዝምን ዝም ያለው በሰዓቱ እንደዚህ በዛን ሰዓት እሺም እምቢም አላለም ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ፣ ቤት ተከራይቼ በራሴ በቃ ቁልቢ ገብርኤል በጣም በታመምኩ ጊዜ ግን፣ ምንድነው እንዴት ነው ስለው፣ እኔ አያገቦኝም ብርጂ፣ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም። ደምንባ ነው የምታለቅ ሽው አለ። ደምንባ ነው የምታለቅ ሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ደነገጥሽ ብትኝ፣ ቁልቢ ገብርኤል ነው። ለንግስ ሄዶ ለንግስ መቶ እሱ ያለው ቁልቢ ገብርኤል ነው። ያ እንዴት እንደዚህ አይነት ቦታ ክርስቲያን ሆኖ እንዴት እንደዚህ? እኔ በጣም ነው በጣም ውርጃ በጣም ነው የምጠየፈው፣ በጣም ነው የምፈራው፣ በጣም ነበር የምፈራው። እኔ በዛ እድሜ ምንም አይቼም አላውቅም፣ ምንም አላውቅም፣ ግን እንዲሁ በቃ ፈራለሁ። እንዲሁ ትልቅ ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው። ባይፈጠር ጥሩ ነበረ። ከዛ እንዲ ያልከኛው አስወርጃ ያልከኛው ደመንባት አልቅሻለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅም ብዬ ከእሱ ጋር በዛን ሰዓት ጨረስኩ ማለት ነው፣ ወሬ ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር የማይጋጭ መድኃኒት ተሰጠኝ ምናምን። ከዛ በኋላ ልብሱን ማጠብ አልቻልኩም። በጣም ታመምኩኝ። ከሰባ ምናምን ኪሎ ወደ ሀምሳ ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘ ምንም ውስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮም በአግባቡ ለራሴ መግባት የምችል ሰው አልነበረ። ዳአማራጩ የወሰድኩት ቆሎ እየቆላው ዱቤ ቆሎ እየቆላው ማዞር ነው ያው በቃ ማዞር ነው። ሳይት ለሳይት ማዞር ወደ ጣፎ አባዶ ጣፎ ሳይት የሚያቀካለ ወደ ት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ብዙ ነገር ከዛ እሱንም አልኩ አልኩ አልሆነልኝም። እንደዚህ እንደዚህ እያልኩ ወደ አራት ወር አካባቢ ደረስኩ። አራት ወር አካባቢ ደርስ ሆዴን ደብቄ ሰው ቤት ገባ ወደ ብቻ የዚሁ ከተማ ውስጥ ነው ሰው ቤት ገባሁኝ ሴትዮዋ ትልቅ ሰው ናቸው ምናምን ገና እንዳዩኝ ያወቁ አንቺን ልጅ ነብሰ ጡር ነሽ ምናምን ሲሉኝ አው በቃ እንደዚህ ነኝ ቢያንስ ትንሽ ጊዜ ልስራ አልኳቸው ትንሽ ጊዜ አሁን ስንት ወር ነሽ ወደ አራት ወር ገብቻ በቃ አንድ ሁለት ወር ከምናምን እሺ ስሪ ብለው ፈቀዱልኝ እግዚአብሔር ይስጣቸው እነሱ ጋር ሰባት ወር እስኪሆን ድረስ ሰራው ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር። የቻልኩትን ስራ እንድሰራ ነው የሚያደርጉት። ምግብም የበላውት እዛ ቤት ነው። ማህሌት እዛ ቤት በበላውት ነው ሰው የሆነችው። ከዛ በፊት ለአራት ወር ምንም አይነት ምግብ አላውቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከናተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። እዛ ሴትዮዋ ጋ እስከ ሰባት ወር ሰራው። የሶስት ወር ሺ ስምንት መቶ ብር ይዤ ወጣው። ሺ ስምንት መቶ ብር ይዤ ወጣው። ቤት የሶስት ወር ዘጠኝ መቶ ብር ተከራዩ ሶስት መቶ ሶስት መቶ ብር። ከዛ በቀረች ዘጠኝ መቶ ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ፣ በፊት ያኔ መጀመሪያ ተከራይቼ የነበረው እቃ እናቴ ጥገኝነት ነበር እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ አደራ ያው ከሶስት ወር በኋላ ስወጣ ስለምፈልገው ትሰጭኛለሽ ናም ብዬ እሷ ጋር አስቀምጬ ያንን እቃ ወሰድኩኝ። ከዛ እንደውም መቀበላት አልመሰለንም፣ አልመሰላት መሰለኝ ተጣልተን፣ አሉላ እንዴት የሰጠሽኝ ነቃ ትቀበኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጥሩኝ ያለችኝን ያውም እንደዛ ልጅነቴ ያለምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰት አትገረም። ግን እኔ ቃሉን መድገሙ አልፈልግም። ከዛ በቃ እንደዛ ተከራየው ምንሽ ዘጠኝ መቶ ብር ምን ሊያደረግ ይችላል? ምንም አያደረግም። ከዛውንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ ሁለት መቶ መቶም ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንዲ የሆነ ነገር በቃ አይተውኝ እንደዚህ ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወት ይወስጥ አልነበረም ምንም አይነት ሰው እና ዘጠኝ እንደ ዘጠኝ አመት ነው ዘጠኝ ወሩን ያሳለፍኩትኝ። እዛ ያው አይደርስ የለም ደረሰ። ነሀሴ ነሀሴ አስራ አንድ ነሀሴ አስራ አንድ ለአስራ ሁለት ቀን ሙሉ እሁድ ቀን ነው እንዳለ ምጤ እሁድ ቀን ነው። ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል እና ብቻዬን ነበርኩኝ ሰአቱ ሁሉ እንደዛ ስንቆራጠጥ ስንቆራጠጥ አለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረች፣ አባቴም በቅርብ ርቀት ነበረ። ከሆነ እድሜ በኋላ ተከትሎኝ መጥቶ እዚያው አግብቶ ምናምን እየኖረ ነበር። ብቻዬን ሽንት ጨርቅ ምናምን ምናምን ስተሰው ከምን ስሰበስብ የነበረችን በሆነች ነገር ተሸክሜ ልሄድ ተነሳ ወደ ጤና ጣቢያ በቃ የመጨረሻ የቀን መሆኑን ሳቅ ልሄድ ስነሳ ያው መንገድ ላይ አላራመደኝም። ወደኩኝ እዛ ሰፈር ላይ ሆኖ፣ እንዴት ብቻሽን ትሄጃለሽ? ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ነው እንዴት እንዴት ብቻሽን ልትሄጂ ትነሺያለሽ? ማለት መንገድ ላይ ቢያመልጥሽ ስምንት አረግ ያለሽ ናም? ብላ እሷ መለሰች። ያው በቃ ስልሽ፣ እኔ አባቴ ጋር መደወልም አልፈልግም፣ እናቴም ጋር መደወል አልፈልግም። ምክንያቱም በልጄም በጣም ብዙ ብዙ ንግግር ልክ እንዳሳደጉኝ እንዳስተማሩኝ፣ እንዳበሉ እንዳጠጡኝ፣ ልክ እኔ ከነሱ ትዕዛዝ ውጭ ወጥቼ እነሱ አሳድገውኝ ምናምን ከነሱ ትዕዛዝ ውጭ ወጥቼ እንዳረኩ ነገር ነበር የነሱ ሁኔታ። ከእነሱ ይልቅ ያው እንጀራ እናት የተሻለችኝ ለእንጀራ እናት የደወልኩላት። ከዛ እግዚአብሔር ስጣት ቶሎ መጣች። ከዛ እሱ በአካባቢው መኪና ካለ ፈልጎ እንዲመጣ ነገረችና መኪና ፈልጎ ይዞ መጣና ከሌሊቱ አምስት ሰዓት ጤና ጣቢያ ወሰዱኝ ማለት ነው። ጤና ጣቢያ ሲወስዱኝ እዛ ጤና ጣቢያ ስንደርስ ያው አምስት ተኩል ምናምን ሆኗል በሰዓቱ እንዳጋጣሚ ጤና ጣቢያ ስንደርስ ምንም መብራት የለም። ስገባ ግን ወዲያው ሳይ ደርሻለሁ። የሚገርምህ አይደለም መብራት እንትን ያለው ይሄ ባትሪ ባትሪ ባትሪ ድንጋይ ያለው ባትሪ እንኳን ጠፋ በሰዓቱ በቃ በስንት መከራ ነው በስንት መከራ ፈልገው፣ ያው ቀኑን ሙሉ ጨርሼ ስለነበረ ምንም ሰዓት አልወሰደብኝም ለመውለድ በቃ ስድስት ሰዓት ላይ ወለድኩኝ። ስድስት ሰዓት ላይ ወለድኩኝ። ስድስት ሰዓት ላይ እኔ ማለት እንደ ሰው እንጃ ድምፅ እንኳን አላወጣሁም። ድምፄን እንኳን አውጥቼ ጮኬ እንኳን አላማጥኩም። ምክንያቱም እኔ ለእኔ ውርደት ነው ያለ የማልወደው ህይወቴ ላይ በጣም በጣም በትልቁ የምጠላው ህይወቴ ላይ በጣም የምጠላው ሰው ካጠገብ ያለና እሱ ድምፄን እንዲሰማ አልፈለግኩ። መሸነፌን እንዲያውቅ አልፈለግኩ ከዛ በቃ እኔ ከምጡ ደግሞ እስቲሽ ነው ስቲሹ፣ በጣም በጣም ነበር የሚያው፣ በጣም በጣም ማለት ነው። ከዛ ልክ ልጅ ምናምን ተጨረስ የሚገርምሽ እራበኝ። ልክ በቃ ልጅ ከወዴ ስትወጣ እራበኝ ወዲያው በደቂቃ ውስጥ፣ አፌ የደረቀ ምናምን ምንም የተያዘ ነገር የለም፣ ምንም የለም። እንዳለ ስታፍ እንዳለ እንትኖቹ ነርሶቹ ስታፍ ላይ እስቲ እራት ያስተረፈ ተብሎ ተፈለገልኝ። የእለቱ ለጥኔ ብቻ ነበርኩ ወላድ እንኳን ያለውት ስታፍ ላይ እንኳን የተረፈ እራት ጠፋ፣ ለ የተረፈ ምግብ ጠፋ። ከዛ ያው አባቴ ልበለው እንግዲህ ነበር እሱ። ከዛ ጠዋት ሄዶ ወጥቶ ሚሪንዳና ቆቆሮ ብስኩት ገዝቶ ሊመጣ እና ያንን ሚሪንዳ ጠጥቼ ድጋሜ ደግሞ አልጸዳም። በጣም ደም እየፈሰሰች ነው ተብሎ ድጋሜ ደግሞ ገና ልጠረግ ገባው። በቃ ስልሽ ከምጡ ይሄ በጣም አስጮኸኝ። ል በጣም በጣም ነበር የሚያሙ በጣም ማለት ነው። ከዛ ይሄ ሁሉም አለፈ። ባጃጅ ጠራልኝ። ቅርብ ዘመድ ማናለሽ? ይህን ሁሉ አመት ከማን ጋር ነው የኖርሽው? ማነኝ ነው እንደ አመትሽ ነው። ጮክ ብለሽ ተናገሪ። አሁን ምርጫ አሰጥሻለሁ። በደንብ ምረጭ፣ ም አስመርጥሻለሁ። ይበጀኛል ያልሽውን ምረጭ

ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ፣ ስንት ጊዜ ታገኘ እዚህ ሜዳ ላይ እንዳደረስኩሽ ታውቂያለሽ፣ ታውቂያለሽ። አስራ አንድ ዓመቴ ለአንቺ አስራ ሁለት ምናምን ዓመትን ለእዛች ለከንቱ ሴት አባት እንላለሁ። ገብቶሻል። ስለዚህ ለራሴ አንድ ቀን ኖሬ አላውቅም፣ ለእኔም አንድ ቀን ይኖረኝ የለም። ስለዚህ ይቀጥላል። በትክክል አስበሽበት ቁጥር ላንቺም የተሻለ ነው የሚሆን። ሁልጊዜ እንደዚህ እየተሻለ ከምትኖሪ ከምትኖሩ፣ በቃ እንዲህ ቁርጡን ያወቀ ነው። ሆቴል እኔ ካንቺ ባነሰ እድሜ ነው ለሰው የተሰጡ፣ በስምንት ዓመት ነው ለሰው የተሰጡ። እስከ ስምንት ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ንች አንቺ እድለኛልሽ፣ አስራ አንድ አመት አፈር አፈር ድሜ እንደ ባባፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንኑ በረኪና ፊትሽ ከፍቼ ላይት ሊሄድ ወይስ በረኪና እንደምታውቂው፣ ለመጨረሻ ጊዜ ትልልቅ ሰዎችን ነው ሲወሉ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል። እኔንም የሚወደኝ አካል የለም። አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ስትጀመርኛ የእግዚአብሔር ፍጡሮች አይደለንም እኛ ዝም ብለን ዝም ብለን ወፍ ዘራሾች። ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም። ሲጀመር ሲጀመር ማለት ነው እኛ ህይወት ውስጥ የለም። አያውቅም እግዚአብሔር ቢያውቅ ኑሮ በዚህ ልክ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበኩ፣ በዚህ ልክ ባልወደኩ ነበር። በዚህ ልክ ይህን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጠው ነበር። እኔ ያለ አባት አድጌ ያለ አባት አንቺ ያለ አባት ባልሰጠኝ ነበር። እግዚአብሔር ቢኖር እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው እንባ የሚጣጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው። በእኔ ህመም የሚስቅ ነው ያለው። በእኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው እንጂ እንደዚያ አይነት ሲመጣ አሁን አውሬ አባት ተወልጄ ከእንዳንቺ ደግሞ አውሬ አባት ግንዛቤ ይሰጥ ይላል። ይህን ሁሉ አመት ብቻ እንደዚህ ባለሁኝ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበረ። እንዲህ ዋጋ ቢስ ሴት እንደሆንኩ ባላደረጉ ነበረ። ልፋቴን ልመና ባልከተቱት ነበር ነው። መጨረሻ ተናገሪ ማለት ጊዜ የለኝም። ተናገሪ